ይሄ ላንችን ያሰፋውልሽ፣ አሁን ፋሽኑ ነው ብዬ ነው እንጂ ይሄ ነው። እሺ ግን ፋሽኑ ይሄ ነው። በወጣቶች ያምራል። ይሄ ይሄ ላንቺ ጃኬት ነው። ይሄ ደግሞ ላንቺ ሻሽ ነው። ይኸውልሽ፣ የጉራጌ ባህል ነው። ለበሽው እና ሻሺውን እኔ ያደርገልሻለሁ ለማብሰሽ። ይኸው ደግሞ ለሷ የኔ ወርቅ ስምሽ ጽግኝ አንድ እ እስ ነው ብዬ ከዛ እኔ ላቀራርብ ማለት ነው። ይኸውናችሁ ይሄ እንደዚህ ይደረግና እንደዚህ እንደዚህ ይደረጋል። እዩ እንደዚህ በመሃል ከዛ ሁ እንደዚህ ይቆረጥና ከዛ ይሄም እንደዚሁ በመሃል እዚ ጋ ጣባና ቆጮ ነው የሚቀመጠው። እዚ ጋ ደግሞ ጥሬ ስጋ፣ እዚህ ጋር ለዚህ ጋር ላለ ሰው። ይሄ ደግሞ ለዚህ ጋር ለሚቀመጥ ሰው። ስለዚህ በመሃል በመሃል እንደዚህ ይቀመጣል ማለት ነው።

ይወጣል፣ ማስገባት ይችላል። አስፈላጊ ነው። ዞረህ ቀፈኝ አይደለም። ሻሽ አጥቼ አንድ አይነት ሻሽ ሳጣ ለሁለት ቆርጬው ያጠለብኝ እንጂ ረዥም ይደረግና ዞረህ ቀፈኝ ይባላል። ይህ ዞረህ ቀፈኝ አይደለም

ራጌ ሻሽ አጥቼ ለሁለት ቆርጬው እንግዲህ መስቀል ሲመጣ እንደዚህ አይነት ልብሶች ማጣት፣ ሻሽ ማጣት እንደዚ

ተንተ የጉራጌ ባህል ልብሳችን ይኸው አጊጠን አስቡበን። ይሄን አስመስለናችኋል። ምን ትላላችሁ? እስቲ ቤተሰቦች፣ ብዙ ጊዜ ክትፎ ማቅረቢያ ቅጠል እንዴት ነው ክብ የሚቆረጠው የምትሉ ሰዎች በጋለ የእንጀራ ምጣድ ወይም ብረት ምጣድ እንደዚህ ቀጠሉን እናበስለዋለን። ማብሰል ሳይሆን ሞቅ ሞቅ ሲል ራሱ ልዝዝ ይልና ቀጠሉ አይቆራረጥም አያችሁት። በዚህ መልኩ በላብ ምጣዱ ላይ አብስየዋለሁኝ ማለት ነው ቅጠሉን። ከዛ እዩት እንዴት እንደማጥፈው ክብ እንዴት እንደሚቆረጥ ለክትፎ ነው። እና ትልቅ ሙያ ነው፣ ግን ትማሩበታላችሁ አላችሁ ብዬ ነው የቀረጽኩት። ይኸውላችሁ እንዴት እንደማጥፈው እዩት፣ እንዴት እንደማጥፈው እኔ በብዛት ነው ያስኩት ወደ አስር ቅጠል ነው ያስኩት። እዚች ጋ ግን አንድ ላይ አድርጌ እዩ እንዴት እንደማስተካከል ለአስር ሰው የሚሆን ማለት ነው። ከዛ እዩት፣ እዩ፣ እዩትማ፣ ደጋግማችሁ እዩት። ሼር አድርጉ ለሰው። በቃ ልግባ። መስቀል በቃ ስራ ገጠር ልግለቅ ለደመራ ተጥፋይ ቤት እየለጋው ባያ ተቤት ነው ሁሌ ስራ ለዶንኪ ነው። አለ ምንድን ዘጠኝ ነው። ሄሎ ስራ ነው አብሽር። አሁን እመጣለሁ። እንዴ አሁን በቀኝ ሥራ አላልሽም። እንደ እንዴ እሱ እኮ ግጥሙ ቤት እንዲመጣልኝ እንጂ ሥራማ ቅብሩ ነው

እጥሬ ስጋ አባወራ ነው የሚሰጠው በኛ በጉራጌ። እና ጥሬ ሊያበላን ነው ማለት ነው አባታችን። መስቀል አለ። መስቀል በጉራጌ ስጋና አባወራ አይና፣ ሴት ልጆቹ ሙሉ ገብተዋል። ይህ ሻኛ ነው። ሻኛው ደግሞ የተለየ ነው፣ የሚቆጠው የተለየ ነው። ሻኛ ሴት ሻኛ ትበላለች፣ ችግር የለውም፣ ሻኛ ነው።

እንዲት አደርጉ እና ያያችሁት ድርሻ ክትፋችን ለብ ለብ አድርገነዋል። ድርሻቸው አረ ያዙ። ይሄ ሻኛ ደግሞ ማነው የሚያስቱ የሚያጉስል ይ

ሁን እዚህ ጋ ማሳያችሁ የሰው ድርሻ እንዴት ነው የሚቀመጠው ብላችሁ ለምጠይቁ ሰዎች የሰው ድርሻ የሚቀመጠው እንደዚህ አይነት ቅጠል ይመጣልና ከዛ ይህ እንደዚህ ክትፎ ይደረጋል። ው በዳር በኩል እንደዛውም አይቤ ይሄ የሰው ድርሻ ነው። ይሄ ደግሞ ጎመን

ይሄ ለማን መሰላችሁ ለእናቴ ነው

እንግዲህ ተመልካቾቻችን፣ የመስቀል በዓል ይሄን ይመስላል። ቤታችን ውስጥ ደስ በሚል ሁኔታ ሰብሰብ ብለን እንዴት እንደምናምር ብታዩ እግዚአብሔርን እግዚአብሔር አይለየን አያጉድለን አመት አመት ያድርሰን። ሁላችንም ከሀገር ውጭ ምላላችሁ እግዚአብሔር አገራችሁ በሰላም ገብታችሁ ለእንደዚህ አይነት በበረከት ተካፋይ እንድትሆኑ እግዚአብሔር እድሜ ጸጋ ይስጣችሁ፣ ጤንነት ይስጣችሁ። የአመት ሰው ይበለን። እንግዲህ ሰማይና ምድርን የዘረጋ አንድ አምላክ እሱ ያኖረን በ አመሰግናለሁ ወይ ቡና ላፈላላቸው ነው እንግዲህ እናስተናግዳቸው ብዬ ነው የእናቴን ምትክል የወሰድኩት። እናቴ ጎረቤት በጣም ብዙ ቦታ ተጠርታ ክትፎ እየከተፈችልን ሰዓቱ ሄደ። መተው መተው ይጠራሉ፣ መተው መተው ያንኳኳሉ። እና ሳትሄድ ሲቀር ሌላ ነገር ነው ማሚ ደግሞ ሐሙስ ለትጠርታለች ጎረቤት። እሷ ቀድማ ነው መጠራው። ጎበዝና ምን አነሰ ምን ጨመር፣ ሰንብቶ ሰንብቶ ዚዴንጃን መጠን ነው ደጃም ጠኑ አሽን ጠኝ እንም ጠኑ ወይ ታርበ ታም ስድስት በርም ጠኑ በጨኛው ጌ ታት ሜካይላቅ አሜን ታት ሜካይላቅ አሜን እዚህ ቆሽ ታይጥፋ መደረቅታ አሜን የትራማ ኮሽ ታይሰስ ያቆሽታ ሁለት ለኛ አንጅኔ አሜን ሁለት ለኛ አንጅኔ አሜን ደጃና አማነህ ነው አሜን ግሬደና አማነህ ነው አሜን ገኘና ወርቀዝ ነው ወር አሜን ጋና ወርቀዝ ነው ወር አሜን ለኛ ትለኛ መስቀል አማን የደርም አማን የዋል አማን የዋል አማን የደርም አሜን